አረንጓዴ የለለበሰችው ለለበሰችው ልጅ ያዝልኝ። ማን ነው የሞተው? አባትሽ የት ነው ያለው? ኢየሱስ ጌታ ነው። ሞትን ዛሬ ይሰብራል። አሜን። እግዚአብሔር ሞትን ዛሬ ይሰብራል። አሜን። አንድ ሰው ጮክ ብሎ እባቡ ይሞታል ነበር። እባቡ ይሞታል፣ እባቡ ይሞታል። እባቡ ምን ይላል? ይሞታል። ኢየሱስ ጌታ ነው። የደከምሽበት ብዙ ሮጠሽ ባዶ የሆንሽበት ሽበት አንድ ስፒሪት አለ። ይሄ ስፒሪት ይሄ መንፈስ ዝም ብላችሁ የሆነ ቦታ ላይ ተቀምጣችሁ ዝም ብላችሁ ትሰራላችሁ፣ ግን ምንም የላችሁ። እውነት ነው። ረጅም ዓመት የሚጠበቀውን አይነት ውጤት ግን የለም። ትክክል ነው። እግዚአብሔር ዛሬ እባቡን

ኢየሱስ ጌታ ነው። ግን ምን እንደያዘሽ አታውቂም፣ እንደተያዝሽ ግን ታውቂያለሽ። አቃለው ሁልጊዜ ጌታ ሆይ ከዚህ እስራት መቼ ነው መፈታው ትያለሽ። ለጌታ ስለምታስፈልጊው። አሜን። ለጌታ የሚያስፈልግ በሙሉ ዛሬ ይፈታል። ለጌታ የሚያስፈልግ በሙሉ ዛሬ ይፈታል። አንድ ሰው ሰሎ ይነሳና ለጌታ አስፈልገዋለሁ ይበል። ለጌታ አስፈልገዋለሁ። መፈታቴ ተረጋግጧል። ዲያብሎስ ሲስማ መፈታቴ እውድ ሆኗል። ለምን ሲባል ለጌታ አስፈልገዋለሁ። ምን እንዳሰረሽ፣ ምን እንዳቆመሽ አታቂ። ሁሌ የምጠይቅያት ጥያቄ ጌታ ነው። ይሄን ጥያቄ ነው። አዎ እና ውስጤ ደግሞ ትላልቅ ነገር አለ። ትናንሽ ነገር አይመቸኝም ትላልቅ ነገር ነው ውስጥ የሚያስበው፣ እና ያስጨንቀኛል በጣም ስለዚህ፣ ትፈቻለሽ። አሜን አሜን አሜን። ኢየሱስ ይችላል። አሜን። ኢየሱስ ጌታ ነው። አሜን። በደምብ ስምኛው። ይገርምሻል። አንቺ ሲቪል ሰርቪስ በምትሰሪበት ሰዓት ላይ አንድ የተፈጠረ ነገር ነበር። ሲቪል ሰርቪስ ውስጥ በነበርሽበት ሰዓት ሁልጊዜ ይሄ እባብ እየተከተለ የሆነ ነገር ካበላሸብሽ በኋላ ነው ምዕራፍ እንድትቀይር የሚፈልገው እግዚአብሔር። ደግሞ ነገር ከተበላሸ በኋላ አይደለም ምዕራፍ የሚቀይረው። እውነት ነው። ስሚኝ በደንብ ዳንኤል ማን ነው? ዳንኤል ወንድሜ ነው። ታላቅ ወንድሜ ነው። ዘላለምስ ማን ነው? ታናሽ ወንድሜ ነው። ስሚኝ በደንብ ሁለቱ ቤት ሁለቱ ህይወት ላይ የሚሆን ነገር አለ። አንድ ሚስጥር እነግርሻለሁ። ጎናቸው ያለውን ሰው ነካ አድርጉትና እባቡ መተንፈሻ አቷል ብሉት። ኢየሱስ ጌታ ነው። ነይ ልንገርሽ። ትቼ ለታለሁ የኔን ጉዳይ ትለታለው የኔን ታሪክ ትቼለታለው፣ የኔን ጉዳይ ትቼለታለው፣ የኔን ታሪክ። አለው እንዴት እንደሚያደርግ ያውቃል። ዘዴ አለው እንዴት እንደሚያደርግ ያውቃል። ፓስፖርት ግን አለሽ። ፓስፖርትሽን አዘጋጅ።

ኢየሱስ ጌታ ነው። እግዚአብሔር ዛሬ ለቤትሽ አሜን፣ ለዘርሽ አሜን። በኢየሱስም መፈታትን ያደርጋል አሜን። መፈታት ይሆናል አሜን። አንቺ ብቻ አይደለሽም። ልጆች ልጆች ብቻ አይደሉም። ባልሽ አሜን። ይኸውልሽ ከዚህ በኋላ ባልሽ ለረጅም ጊዜ ከሚለፋበት ለረጅም ጊዜ ጉልበቱን ከሰዋበት እግዚአብሔር ምዕራፉን ቀይሮታል ለምን ሲባል ለጌታ የእሱ መፈታት ያስፈልጋል እሱ ብቻ አይደለም ቅድም ታላቅ ወንድሜን ያልሽው ያገባል ዳኒ ይሞሸራል ዳኒን ለመሞሸር ተዘጋጅ። ቤትሽ የዳኒ ሰርግ ይወጣል። አሜን ብትሉ እባቡ ሲሞት የሚመጣ ነገር አለ። እግዚአብሔር እባቡን ከጀርባው መቶታል። አሜን። ከጀርባው ተመቷል። አንድ ሰው ጮክ ብሎ እባቡ ተመታ ይበል። የትዳር ደጅ የሚዘጋ የትዳር በር የሚዘጋ በናዝሬቱ በጌታ በኢየሱስም ው ሆን ተብሎ በዲያብሎስ የተዘጉ የትዳር በሮች ዛሬ ተከፈቱ። በመተት በድግምት የተቆለፈ ትዳር ዛሬ ተፈታ። የትዳር ትልቁ ተቃዋሚ ዲያብሎስ። ምክንያቱም የመጀመሪያን ትዳር የሰራው ራሱ እግዚአብሔር ነው። አቤት የትዳር መስራች እራሱ እግዚአብሔር ነው። ሁልጊዜ ዲያብሎስ የማይፈልጋቸው እግዚአብሔር የሰራቸውን በሙሉ አጌኒስት ይቃወማል። አቤል ስለዚህ በአጋንንታዊ ስራ በመተትና በሟርት እንዳታገቡ የተደረጋችሁ ሰዎች እግዚአብሔር ምስክር፣ ሰንሰለት ወደቀ። አሜን። ታገባ የለሽ ዳኒ አገባ። አሜን። ወሰድኩ አሜን ኢየሱስ ጌታ። ትልቁ ጸሎት ስለሆነ ቀለበት ያ ለሚስቱም ልስጥሻ ኢየሱስ ጌታ ነው። አሁን ከፍ ያለ ድግስ ለማድረግ ተዘጋጅ። እግዚአብሔር ቀንበሩን ጥሎታል። ግን ዳንኤል ትችላለህ ሁሉም ትችላለህ። ጌታ አለቀ። በቃ እናቴ፣ እናትሽ የት ነው ያለችው? ሳሪስ አቦ አካባቢ። አንድ እባብ እመታለሁ። ይሄ እባብ አባትሽ ከሞተ ሶስት አመት አቤት ከምናምን ወደ አራት አመቱ እየተጠጋ ነው። ልክ ሶስት አመት ከምናምኑ ጠብቆ የእናትሽን እግር እያሰረ የእናትሽ ወገቧ እየታሰረ ሙሉ በሙሉ ጤንነቷ እየታመመ ጤና የሚባል በቀን ውስጥ ምንም ለደቂቃ ለሰከንድ እንዳታገኝ አድርጎ እናትሽን ወደ በቃብር ይዟት ዛሬ ይሄንን እባብ እንመታዋለን። ከኢየሱስ ደም እባቡ ተመታ፣ እባቡ ተመታ፣ እባቡ ተመታ። ይኸውልሽ ብዙ ፍሬ ያለው በፊትሽ በጣም ብዙ ፍሬ፣ እንደዚህ ሙሉ ዘለላ ወይን ስታነሱ በአንድ ዘለላ ስታነሱ ሙሉ በጣም ብዙ ፍሬ አብሮት ምን ይላል ይነሳል።

በደንብ ስሜ። አንዲት ሴት አለች የምትሰሪበት አካባቢ እች ሴት ው ልፍ የተመረጠ ነው። ሰማሽኛለን። አሁን ምልክቱን ታያለች፣ ከዚህ በኋላ እና ደግሞ እቺ ሴት መታ ፌስ ቱ ፌስ ታያታለች፣ እና አንድ ቃል ትናገራለች እንዳቃታት ትነግርሻለች። አቃተን እኮ ትላለች። ይሄንን ቃል የምትናገረው ይሄንን ወርድ የምታወጣው እግዚአብሔር ስለመታው። አሜን። እግዚአብሔር ሰብሮታል። አሜን። ይኸውልሽ እንደዚህ በጣም ብዙ ስራ፣ አንድ ስራ አይደለም። እውቀትሽና ውስጥሽ ያለው ጥበብ ተይዞ ነው። የሆነ ቤት ውስጥ ተቀምጥሻለሽ። አራት ሜትር በአራት ሜትር ቤት ውስጥ ቁጭ ብለሻለሽ። ግን አሁን ይሄ የወይን ዘለላ ይዞሽ ሲወጣል። አሜን። አንድ ሁለት ሶስት አራት አምስት እያለ እጅግ በጣም ብዙ ስራ ትሰሪያለሽ። አሜን። እግዚአብሔር ከኢትዮጵያ ውጭ ሆነን የሥራን በር ከፍቷል። አሜን። አሜን። እግዚአብሔር ጉዳዩ ምን ብሎታል፣ ጨርሶታል። አሜን። ወይንዬ ግን ማን ነች? ስምሽ ነው ወሰን። ከፊትሽ ተነስቷል? ገደቡ ከፊትሽ ተነስቷል። ከዚህ በኋላ እሚገርም ስራ እየሰራሽ አሜን ታገለግያለሽ። አሜን አሜን። እሚገርም ስራ እየሰራሽ ታገለግያለሽ። ይህንን ለባለቤትሽ ስጭልኝ። ባለቤትሽ እሚደርሰው ደብዳቤ አለ እና ይሄ ደብዳቤ ባለቤትሽ እጅ ልክ ሲገባ የሚሆን ነገር አለ። በቤታችሁ የሚመጣ ቤት አለ። ነጥቆ እኮ ነው እግዚአብሔር ነጥቆ ተቀብሎልሽ። አቤት ታገላችኋ በቃችሁ እናንተ ባሊሽ ታገለ በጣም ታገላቸው በጣም አሁን ግን እግዚአብሔር ተቀብሎ በእግዚአብሔር እጅ አሜን፣ አሜን፣ አሜን ጆችናሽ

ጌታ አንድ ሰው ጮክ ብሎ ኢየሱስ ጌታ ነው ይበል። ትልቅ ቴስቲሞኒ ይዘሽ ትመጫለች። ቴንክዩ መንፈስ ቅዱስ። እልልታ ጭብጨባ ለጌታ። ኢየሱስ ጌታ ነው። ከደለም ለጓደኛችሁ ጎናችሁ ላለው ሰው እግዚአብሔር እየሰራ ያለውን ስራ አይኖች ተከፍተው ብታይ ኖሮ በሉት። ዲያብሎስ ጉድ ፈላበት፣ እባቡ ጉድፈላበት ጉድ እግዚአብሔር እንደዚህ ለሃል በሉት ለጌታ ታስፈልግ ዘንድ ዛሬ ባንተ ቤት መፈታት ሆኗል። ዛሬ ባንተ ኢኮኖሚ መፈታት ሆኗል። በጥያቄ ላይ መፈታት ሆኗል። ጮክ ብላችሁ መፈታት ሆኗል በለው። ኢየሱስ ጌታ ነው። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ራሱ ኢየሱስ ትንሳኤ ሆኖልኛል፣ ትንሳኤ ሆኖልኛል። አሜን